ስለ ስለተከበረው የእሬቻ በዓል ጋር የተያዘ የአፋር ህዝብ እያደረገ ያለው ህዝባዊ እንቢተኝነትና ኡጉጉሙ የተሰኘ የአፋር ህዝባዊ ፓርቲ ያወጣው መግለጫ ነው። ከፋኖ ጋር በጋራ ለመታገልና የብልጽግናውን አገዛዝ ለማስወገድ አብሮ ለመስራት መወሰኑን የሚገልጽ መግለጫ በዛሬ ዕለት አውጥተዋል። በአፋር የቀጠለው ህዝባዊ እንቢተኝነት በተለይም ሀራ መሬት ላይ የሰፈረው በብልጽግና የሚታገዘውን የትግራይ ታጣቂዎችን ከአካባቢው የማስወጣቱ እንቅስቃሴ ተጠናክሮ በቀጠለበት ሁኔታ ነው። እንግዲህ የአፋር ህዝብ ህዝባዊ ሚትኝነቱን እያከናወነ ያለው ዛሬ አራተኛ ቀኑን ይዟል። ስለዚሁም ጉዳይ የሰበሰብናቸው መረጃዎች ይኖራሉ። እንደዚሁም በአማራ ክልል በወሎ በመካነ ሰላም ስለተፈጸመው ግድያ የተመለከተ እና የአማራ እስልምና ጉዳዩ ጽህፈት ቤት ያወጣው መግለጫ አለ። በመካነ ሰላም ምንድን ነው የተፈጸመው፣ ማን ምን አደረገ የሚለውና አጠቃላይ ሁኔታውን የተመለከተ እንደዚሁ መረጃ እናካፍላችኋለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። ከዘውትር ተሳታፊያችን ከመሪዎቻችን ጋር ዜናዎቹን በቅደም ተከተል እየተቀባበለን እናቀርባለን ማለት ነው። በጣም አመሰግናለሁ። እንግዲህ በአዲስ አበባ ስለነበረው የእሬቻ በዓል የተመለከተ ነው። ሪፖርተሮቻችንን መረጃ የሚያቀብሉንን በሙሉ ለማነጋገር ሞክር፣ ያለው አብዛኞቹ ምላሾች የሚያሳዩት በዓሉ ከአምናው በቀዘቀዘ ሁኔታ እየተከበረ በዓሉ የብልጽግና እሬቻ ሆኖ የዋለ ነው ሲሉን የገለጹት የመንግስት ተቋማት፣ የመንግስት መገናኛ ብዙሃን ያደመቁት በዓል እንጂ በህብረተሰቡ ዘንድ የተቀዛቀ የተቀዘቀዘ እሬቻ ነው በአዲስ አበባ ዛሬ የታየው የሚል መረጃ ነው ያገኘ ነው። አብይ አህመድን የሚያወግዙ መልክቶች ሁሉ መተላለፋቸውን ሰምተናል። አዲስ አበባ ነው ያለው እሬቻ አከባበሩ እንዴት ነበረ? በዓሉ ከመከበሩ በፊት ለበርካታ ሳምንታት፣ ምናልባትም ወር ለሚጠጋ ጊዜ የመንግስት ተቋማት ሌላ ስራ ትተው እሬቻው በዓል በደመቀ ሁኔታ እንዲከበር፣ ፍጹም ሰላማዊ ሁኖ የደመቀ ሁኖ እንዲከበር ለማድረግ ቢሮቸውን ትተው በነጋዴ ቤት እየዞሩ በየጎዳና ላይ ባንዲራ እየለጠፉ ወጣቶችን እያለማመዱ ከገጠር አካባቢ ወጣቶችን አምጥተው መንገዶች ላይ እንዲጨፍሩ በማድረግ ለአንድ ወር ለሚጠጋ ጊዜ ከፍተኛ ዝግጅት የተደረገበት በዓል መንግስት እንደጠበቀው ሆኖ አልተጠናቀቀም። ዛሬ በአዲስ አበባ ኢሬቻ እጅግ በጣም በተቀዛቀዘ ሁኔታ ነው የተጠናቀቀው። ከዚህ በፊት የኢሬቻ በዓል ዋነኛ ድምቀት የነበረው የኦሮሞ ህዝብ አይደለም የአዲስ አበባ ከተማ ህዝብ ምናልባት ይህ መንግስት የለውጥ መንግስት ነው ብሎ እንደው እነዚህ የኦሮሞ ባህል ምናልባት ተገተው ሊሆን ይችላል፣ እኛ ሳናውቀው በዓላቸውን አላከብሩ ሊሆን ይችላል በማለት የአዲስ አበባ ከተማ ወጣት የአዲስ አበባ ከተማ አረጋውያን፣ የእምነት አባቶች ሳይቀር በኢሬቻ በዓል ተገኝተው የበዓሉ ዋነኛ ድምቀት ነበሩ። እንግዲህ ይሄ የዋነኛ ድምቀት ዛሬ ግን ከባህላዊና ሃይማኖታዊ ገጽታው በላይ ፖለቲካዊ ኢሬቻ ጎልቶ የታየው በዋነኝነት መንግስት በድሮውን ወረቀት ሲበትንበት የዋለ ኢሬቻ የሚል ጽሁፍ በድሮውን ወረቀት ሲበትንበት የዋለው የመንግስት ባለስልጣናት ልክ ልጁን እንደሚድር አባወራና አማወራ ሽር ጉድ ሲሉ የዋሉበትና በተለይ ከየክፍለ ሀገሩ ለሚመጣ የብልጽግና አመራርና ካድሬ እና አባላት አጠቃላይ ባቡር ተመድቦላቸው በአስር ሺዎች የሚቆጠሩ ወደ ምስራቅ የሀገሪቱ ክፍል የሚገኙ ኦሮሞዎች ከድሬዳዋ ተነስተው ወደ አዲስ አበባ እንዲገቡ የተደረጉበት በተለያዩ የኦሮሚያ ክልል ከተሞች ደግሞ አውቶቡሶች ተመድበው መኪኖች ተመድበው በመንግስት በጀት በአውቶቡስ እንዲገቡ የተደረገበትና በነፃ ተመድቦላቸው በየአደባባዩ ድንኳን ተጥሎላቸው የሚበሉትን የሚጠጡትን በነፃ እንዲቀርብላቸው የተደረገበትና አጠቃላይ በዓሉ የሃይማኖታዊ የሚሆን በዓላዊ በዓልነቱን ትቶ ፖለቲካዊ በዓሉ እጅግ በጣም የጎላ ባለቤቱ ብልጽግና የሆነበት በዓል ነው የተከበረው። በደንብ አስተናግደዋቸው የብልጽግና አመራሮች ከነጋዴዎች የሰበሰቡትን ገንዘብ ከግለሰቦች የሰበሰቡትን ገንዘብ ከየመስሪያ ቤቱ፣ ከወረዳ በጀት፣ ከክፍለ ከተማ በጀት፣ ከከተማ አስተዳደሩ በጀት አንዳንድ ቦታ ላይም ከፌዴራል መንግስት የሚኒስቴር ተቋማት ገንዘብ ተመድቦ ከፍተኛ የሆነ ድግስ ተዘጋጅቶ የቀረበ ቢሆንም በዋነኝነት የመጣው ኃይል በጣም የተቀዛቀዘ ስሜት ያለው መከፋቱን የገለጸበት እና በዋናነት የብልጽግና አመራሮች አስተናጋጅም ተስተናጋጅም ሆኖ በአጠቃላይ የተከበረበት በዓል ነው የተመለከትነው። ሲመጡም ሲመለሱም በጣም በተቀዛቀዘ ስሜት ነው ወጣው የሄዱት። በጣም የሚገርመው ግን መሳይ የፋና ቴሌቪዥን ድርጅቱን ያስተናገደበትና የሚዲያ ሽቷን የሰጠበት ሁኔታ እጅግ በጣም የሚያስተዛዝብ ሁኔታ ነው። ምናልባትም መንግስት ከሰጠው ትኩረት አምስት እና ስድስት እጥፍ በላይ ባለቤት ሆኖ ስርጭት እያካሄድ ነበረ። እንግዲህ በዚህ በዓል ደግሞ በጣም የተለየ ነገር ያየ ነው። ከዚህ በፊት በዓሉ ሲከበር የትኛውም የሃይማኖት አባል እየሄደ ምናልባት ባህላዊ ተቋም ነው ወይም ባህላዊ እሴት አለው በማለት የኦሮሞ ወንድሞቻችን ሲደሰቱ እኛ ሄደን ቢያንስ እንኳን አብረናቸውን ጨፍር አብረናቸው እናጨንጭን እያለ ከእምነት ውጪ በሆነ ሁኔታ ወጣቶች በሚከበርበት እስጢፋኖስ ቤተክርስቲያን አካባቢ በመሄድ አብረዋቸው ይጨፍሩ ነበረ። ነገር ግን የመጫና ቱለማ የመረዳጃ እና ልማት ማህበር ከአስራ አምስት ቀን በፊት በሰጠው መግለጫ ይሄ ባህላዊ ባህል አይደለም ሃይማኖታዊ ባህል ነው የዋቄ የፈና እምነት ተከታዮች ብቻ የሚያከብሩት ስለሆነ የሌላ እምነት ተከታዮች እዛ ቦታ ላይ አትምጡብን ብለው በግልጽ ተናግረው ነበረ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆኑት አቡነ ሳዊኖስ በኢሬቻ በዓሉ ላይ ተገኝተዋል። በእርግጥ በጣም በጣም በህዝቡ ዘንድ ከፍተኛ መከፋት ታይቷል። በተለያዩ አጋጣሚዎች የእስልምና እምነት ተከታዮች በበዓሉ መገኘት ከእስልምና አስተምህሮ ጋር በጣም የሚጋጭ ነው። የፕሮቴስታንት እምነት ተከታዮች እንዲሁ የፕሮቴስታንት እምነት ተከታዮች ለአባላቶቻቸው ወይም ለምዕመኖቻቸው በዚህ ቦታ ላይ መገኘት ከእምነት አስተምሮ ጋር የሚጋጭ በመሆኑ መገኘት ኃጢአት ነው በማለት በግልጽ በአደባባይ ወጣው ተናግረው፣ የሌላ እምነት ተከታዮች እንዳይሄዱ ተደርገዋል። በአንዳንድ የኦርቶዶክስ እምነት ተከታዮችም እንዲሁ አንዳንድ አባቶች ማስጠንቀቂያ ሰጠው ነበር። ይህም ማስጠንቀቂያ ጥሰው እንግዲህ አቡነ ሳቢሮስ በቦታው ተገኝተዋል። እኚህ ሰው እንግዲህ የቤተ ክርስቲያኑ አባት ናቸው ወይንስ የዋቄ የፈና እምነት አባል ናቸው? እንግዲህ ያለየለት ጉዳይ ነው። ነገር ግን በሕዝቡ ዘንድ ከፍተኛ ጥርጣሬ እና ስጋት እንደተፈጠረ ነው ማየት የተቻለው። በአጠቃላይ ግን ሕዝቡ ማይክሮፎኑን የገለጸበት በተለይ እምነቱ በሚካሄድበት ጊዜ የተለያዩ የእምነቱ በተለያዩ ወጣቶች በየቡድን በመሆን በመዝሙር መንግስትን ሲተቃ ማቸውን ሲገልጹበት የነበረው መንግስት በመንግስት ላይ ከፍተኛ የሆነ ቅሬታ እንዳላቸው ህዝቡን መከፋቱን የሚገልጹ መዝሙሮችን ይዘምሩ ነበረ። መንግስት በዋናነት ስጋት ነበረው። በእርግጥ ማንኛውም የኦሮሞ ተወላጅ ወደዚህ ዋቄ ፈና እምነት የሚከበርበት ኢሬቻ ፊንፊኔ ብለው የጠቀሱት ቦታ ላይ እንዳይገኝ ለማድረግ እና የእምነቱ አባላት ብቻ ሳይሆን የፖለቲካ ፓርቲ አባላት ከየ ጅማ ድረስ፣ ወለጋ ድረስ፣ አምቦ ድረስ፣ በሻሸመኔ ድረስ፣ የባሌ አካባቢ ድረስ በአውቶቡስ አመላልሶ ያመጣው የብልጽግና ካድሬ እንደሆንና አጠቃላይ ግን የእምነቱ ባለቤቶች ባለቤት ሳይሆኑበት የቀሩና ፖለቲካዊ እንድምታው እጅግ በጣም ጎልቶ የታየበት ነበረ። አጠቃላይ ግን በአዲስ አበባ ከተማ በየጎዳናው ላይ ከዚህ በፊት ድንኳኖች ተጥለው በጣም ከድንኳኑ ውስጥ ካለው ሕዝብ በላይ በውጭ የተቀመጠውና የሚሰናገደው ሕዝብ ብዙ እንደነበር ነው መመልከት የቻልኩት የዛሬ ዓመት የዛሬ ሁለት ዓመት